በኢትዮጵያ ኦርቶዶክስ ቤተክርስቲያን አስተምሮ መሠረት ፈጣሪና ፍጡር እኩል ቦታ ይሰጣችው እና እመ ሳሙኤል ስትጸልይ እስመ አልቦ ቅዱስ ከመ እግዚአብሔር አይደል ያለችው እንደ እግዚአብሔር ያለ ቅዱስ የለም። ኢየሱስ ክርስቶስ ደግሞ እግዚአብሔር ነው። ከማያሻማ ሁኔታ አማልደን የምንልቆ ጣና አይደለም። ለምሳሌ ቃየልን አማልደን የምለው ወይስ አቤልን ነው? አብርሃም አማልደን የምለው ወይስ አቢሜሌክን ነው? ፈርኦንን ነው ወይስ አብርሃምን ነው? ዳዊትን አማልደን የምንለው ወይስ ጎልያድን ነው? ግልጽ እኮ ነኝ። ሄሮድስ እንደ አማልደን የምንለው ወይስ እሱ ያስፈጃቸውን 144 ሺህ ህፃናት ነው? እና ኢየሱስ ክርስቶስ ብቻ ስንል አባይ አያስፈልግም ልንል ነው? ሌላውን እንተውና መንፈስ ቅዱስ ያስፈልግም ማለታችን ነው እንዴ? አይደለም። መጽሐፍ ምን ይላል? የደረሰበትን ያጸና፣ ቅዱሳንም በደረጃቸው በተሰጣቸው ቃል ኪዳን ያድናሉ፣ አድነዋልም፣ አለም ገርለዋል። መንፈስ ቅዱስ አሃዶ አምላካሜን ስም የመላከታ ወራይ ላይ ኢየሱስ ፈንታውን ይባላል። የሥራ ድርሻ በአዲስ አበባ ሀገረ ስብከት የሄራር መካነ ሰላም ቅዱስ ሚካኤል ቤተክርስቲያን የተርጓሚ መጽሐፍት መምህር ነው። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አስተምሮ መሰረት ፈጣሪና ፍጡር እኩል ቦታ አይሰጣቸውም። ፈጣሪ ፈጣሪ ነው፣ የሁሉ ጌታ ነው፣ በሁሉ ምሉ ነው። ይገርላል፣ ያድናል፣ ያደህያል፣ ባለጸጋ ያደርጋል፣ ይፈርዳል፣ ያጸድቃል። ስለዚህ ሁሉም እንደውም ቅዱስ ኢጳፋኔዎስ በመጽሐፈ ቅዳሴው ወኩሉ ዘዚያው ይላል ሁሉ የእሱ ነው ይላል ሁሉ የፈጣሪ ነው። ስለዚህ ኢየሱስ ክርስቶስ የሚለው ስሙ የስጋው የስሙ ስለሆነ ማለትም ሰው የሆነበት ስሙ ስለሆነ ለሌሎች ስናስተምር ዝቅ ያለ ይመስላችኋል እንጂ አምላክ ነው። አምላክ ማለት ፈጣሪ ነው ማለት። ክርስቶስ አምላክ ነው ሲባል የባህሪ አምላክ ነው፣ የጸጋ መልዕክት አሉ። ሌሎች ቅድስናን ያገኙት ከእሱ ነው። እሱ ቅድስናን ከማንም አላገኘውም። የቅድስና ምንጭ ነው የህይወት ምንጭ ነው ፈጣሪ ዓለማት ነው መጋቢ ዓለማት ነው የሁሉም አምላክ ነው እና ለፈጣሪና ለፍጡር እኩል ቦታ አይሰጥም ኢየሱስ ክርስቶስ ፈጣሪ አምላክ መሆኑ የተረጋገጠ ነው ሁሉም የቤተ ክርስቲያን መጻሕፍት የኢየሱስ ክርስቶስን የባህል አምላክነት አስረግጠው ይመሰክራሉ ይናገራሉ ያረጋግጣሉ ስለዚህ እሱ አምላክ ስለሆነ ይለመናል። ቅዱሳን ምን ቅዱሳን ቢሆኑም ፍጡራን ናቸውና ይለምናሉ፣ ይጸልያሉ፣ በሌላ አነጋገር ያማልዳሉ። እሱ ግን አምላክ እስከሆነ ድረስ ከፍጡር ጋር አይተካከልም። በቸርነቱ የእኛን ስጋ ተዋህዶ በቸርነቱ እንድንመስለው አደረገን ቢባልም ቅዱስ ኤፍሬም እንደተናገረው ከእሱ ጋር አስተካከለን ይላላል። ያ ማለት ምንድነው? አንጸረ እንጂ ሰው በመቶ በመቶ እግዚአብሔርን ያክላል፣ እግዚአብሔርን ይመስላል ማለት አይደለም። እግዚአብሔርን እኮ ሰውን በአራያው በምሳሌው ፈጠሮ ሲባል እንደው ሰው በትክክል እንደ እግዚአብሔር ነው ማለት እኮ አይደለም። አንጻራዊ ነው ማለት፣ አንድ ነገር ሲነጻጸር። ለምሳሌ ታላቁን ሰው እገሌን እኮ ዝናብ ያፍራዋል ይባላል። መንገድ ላይ ቢያገኝ ይለቀዋል ዝናቡ። ለሰውዬው የተሰጠውን ክብር ለመግለጽ ያክል ነው እንጂ ዝናብ ቢያገኘው ሰውዬውን ሽማግሌውን የሚተው ሆኖ አይደለም። እና ዚ መደብ አስረግጠን የምናስተምረው በተረጋገጠ ሁኔታ ለኢየሱስ ክርስቶስ የምንሰጠው አምላክ ነው፣ ፈጣሪ ነው ብለን ቅዱሳን ደግሞ ቅዱስናን ያገኙት ከሱ ነው። ከሱ ቀኝ ጎን በፈሰሰ ማየገቦ ተጠመቁ። እሱ በመለልተ መስቀል ላይ ተሰቅሎ ቆርሶ የሰጣቸውን ቅዱስ ስጋውን በሉ፣ አፍሶ የሰጣቸውን ክቡር ደሙን ጠጡ። ከዛ በኋላ ከመጥፎ ነገር ሁሉ እራቁ። ምናልባት በአጢአት እንኳን ቢወድቁ በንስሐ ታረቁ። ንስሐ አጠባቸው፣ ንጹሕ አደረጋቸው። እኔ ቅዱስ እንደሆንኩ እናንተም ቅዱሳን ሁኑ ብሎ በቸርነቱ ስለታጋገረ ቅዱሳን ሆኑ። የሱን የባህሪ ቅድስና ለነሱ የጸጋ አድርጎ ሰጣቸው። እነሱ ቅድስናን ያገኙት ከሱ ነው፣ እሱ ግን የቅድስና ምንጭ ነው። ስለዚህ ምንም በሚያሻማ ሁኔታ ቅዱሳንን የቅድስና ቦታ ቤተክርስቲያን ስትሰጥ ፍጡርነታቸውን አምና፣ ነው እሱ ግን ቅዱስ ነው ሲባል አምላክነቱ የታመነ ነው የተረጋገጠ ነውእና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የኢየሱስ ክርስቶስን እና የፍጡራንን ነገር ለይታ ነው የምታውቅ። ምንም የሚያሻማ ጉዳይ አይደለም። እንደውም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አይደለም ይሄን የከዋክብትን እንኳን ልዩነት ታውቃለች። እሺ፣ የከዋክብት ከዋክብት ቀና ብለን ስናያቸው ስፍር ቁጥር ያላቸው፣ በቤተክርስቲያን ትምህርት ግን በተለይ እንደሄኖክ አጻጻፍ የከዋክብት እንኳን ስም ተለዩት የሚሰጣቸው አሉ። ሁሉም ባይታወቁም እየታወቁ ደግሞ ከዋክብት አሉ። ስለዚህ ከሁሉ በላይ ደግሞ ማንን ታውቃለች ቤተክርስቲያን? ፈጣሪን ታውቃለች። መቼም ፀሐይ አለች፣ ጨረቃ አለች፣ ሁለቱም ብርሃን ይሰጣሉ። ግን የፀሐይ ብርሃንና የጨረቃ ብርሃን እኩል ነው? ጨረቃ ከፀሐይ ነው የምትበደረው እንደምታውቁት። ፀሐይ ግን ከማንም አትበደር። ኢየሱስ ክርስቶስ በፀሐይ እየተመሰለው ኢየሱስ ክርስቶስ ፀሐይ ጽድቅ ነው፣ ለሁሉ ይሰጣል እንጂ ከማንም አይበደርም። ቅዱሳን ግን ሁሉን ነገር ያገኙት ከሱ ነው ከሱ ያገኙትን ቅድስና ግን አክብረው ይዘውታል። ያን ቅድስና አክብረው በመያዛቸው ስልጣናቸው፣ ደረጃቸው ምንድን ነው ከተባለ በአስተብቆታቸው በምልጃቸው ያድናሉ። ስራቸው መለመን ነው፣ ማማለር ነው። በቅድስናቸው ከብረዋል። የሱ ቅድስና ግን ከሁሉ በላይ ነው። ከክርስቶስ በላይ ቅዱስ ምንም የለም። ሀና እመ ሳሙኤል ስትጸልይ እስመ አልቦ ቅዱስ ከመ እግዚአብሔር አይደለ ያለችው፣ እንደ እግዚአብሔር ያለ ቅዱስ የለም። ኢየሱስ ክርስቶስ ደግሞ እግዚአብሔር ነው በማያሻማ ሁኔታ ዮሐንስ ወንጌል ምዕራፍ አንድ ላይ ያ ቃል ቀዳማዊ ነው አይደል የሚለው። ያ ቃል ቀዳማዊ ነው፣ ያ ቃል እግዚአብሔር ነው አይደል የሚለው። አይ ከዛ በኋላ ቅዱስ ዳዊት ደግሞ በመዝሙር 46 ቁጥር ላይ ምንድን ነው ያለው? አርገ እግዚአብሔር በይባብ ያደል ያለ አረገ የተባለ ማለት ነው ሰው የሆነው እግዚአብሔር ኢየሱስ ክርስቶስ አይደል። ቅዱስ ዳዊት እግዚአብሔር በመለከት ድምጽ በይባብ የመላእክት አረገ አለ። ቅዱስ ጳውሎስ ለኤፌሶን ሰዎች በጻፈው መልእክቱ ምዕራፍ አራት ቁጥር ሰባት ላይ ካልወረደ አረገ መባሉ ምንድን ነው ይላል። አየው ከሰማይ የወረደው እግዚአብሔር ቃል ነው። ቅዱስ ያሬድ ደግሞ ምን ይላል? አርገ በስማት ውስተ ሰማያት ዘያው ወረደ አይረገ በምስጋና ወደ ሰማይ አረገ ካለ በኋላ ያላወረደውን አሳረገ ያለ ስጋ ወረደ፣ ስጋን ተዋሕዶ አረገ። ስጋን ሳይዋሃድ እግዚአብሔር ይባል ነበር፣ ስጋን ሲዋሃድ ግን ኢየሱስ ክርስቶስ ተባለ። ስጋን ስለተዋሃደ ሰው ሁሉ ዓለምን ስላዳነ አምላክ አይደለም አይባል። ዓለምን ያዳነው እኮ ሲጀምር አምላክ ስለሆነ ነው። ስለዚህ ቤተክርስቲያን ሁለቱ ለይታ ነው የምታስተምር የፈጣሪም ለይታ ታስተምራለች የፍጡራንም ለይታ ታስተምራለች የታወቀ የተረጋገጠ ነው ማንኛውም የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አማኝ የሆነ ሁሉ እንደምን ዋልክ ሲሉት መልሱ እግዚአብሔር ይመስገን ነው እንደምን አደርክ ሲሉት መልሱ እግዚአብሔር ይመስገን ነው ለሁሉም የተረጋገጠ ነው አንድ ሰው ሆስፒታል ታሞ ከተኛል ይጠይቀው ሲሄድ ምንድን ነው የሚለው እግዚአብሔር ይማር አይደል የሚለው ከሁሉ በላይ ማን ነው እግዚአብሔር ነው ኢየሱስ ክርስቶስ ደግሞ እግዚአብሔር ነው ቤተክርስቲያን አጠቃላይ አገልግሎቷ ሁሉ በምልጃ የታጀበ ነው። በምህላም በቅዳሴም በማንኛውም በምንፀለየው ጸሎት ሁሉ ያለ ምልጃ የምንጸልየው ጸሎት የለም። ለምሳሌ ውዳሴ ማርያም ልገሙ እንላለን። ምንድን ነው የምናገኘው? በውዳሴ ማርያም ውስጥ አጠቃላይ በሰባቱ ቀን ውዳሴ ማርያም አምስቱ አእማደ ምስጢራት አሉ። የመላእክት ተልዕኮ አለ። የነቢያት ትንቢት አለ። የሐዋርያት ስብከት አለ። የሊቃውንት ትምህርት አለ። የሰማዕታት ትዕግሥት አለ። ይህ ሁሉ አለ። በእያንዳንዱ የውዳሴ ማርያም ክፍል ማጠቃላይ ላይ ግን ምንድን ነው የምንለው? ሰአሊ ለነ ቅድስት። አይደለም የምንለው፣ ቅድስት ናት። ግን በሌል ተኩሎም ቅዱሳን ነው የምትባለው ድንግል ማርያም። ቅድስተ ቅዱሳን ናት። ቅዱሳን አሉ። እሷ ግን ምንድነው የምትባለው? ቅድስተ ቅዱሳን ትባላለች። ስለዚህ አሁን በውዳሴ ማርያም ውስጥ የምናገኘው ምንድነው? አስተብቆት ነው፣ ምልጃ ነው። ሰአሊ ለነ ቅድስት ማለት ኮ ልምኝልን ማለት ነው፣ ወይም በተርጓሚው ንጽህት በድንግልና ሰርጉት በቅድስና መቤታችን ጸጋውን ክብሩን እንዳይነሳ ለምኝልን ማለት ምንድን ነው ምልጃ ነው ምልጃ ማለት አስታርቁኝ ማለት ነው ወይም ድንግል ማርያምን አስታርቂን ሌሎችን ቅዱሳን ደግሞ አስታርቁን አማልዱን እኛ ከፈጣሪያችን ጋር በሰራነው ኃጢያት ተጣልተናል እናንተ ግን ለእግዚአብሔር ቅርብ ወዳጅ ስለሆናችሁ በቀረቡት መጠየቅ እኮ ነው አየው በቀረቡት በወዳጆቹ መጠየቅ ከብሉይ ኪዳን ጀምሮ እስከ ሐዲስ ኪዳን ድረስ ለቅዱሳን ወዳጆቹ የገባው ቃል ኪዳን አለ። ስለዚህ በቀረቡት ህጉን በፈጸሙት ህጉን ባከበሩት ለእሱ በታዘዙት በቅዱሳን ምልጃ ይቅር እንዲለም እነሱን ማልዱን አማልዱን፣ እሱን ደግሞ ተማለደን። እነሱን እኮ ምን እንደላቸው ወደ ፈጣሪያችሁ ለምኑ ነው እንጂ ቀጥታ እናንተ ማሩን እኮ አይደለም። ግልጽ ነው አይደል? አሳቢ አማልዱን ነው አማልዱን፣ ለእግዚአብሔር እነማን ይቀርባሉ ቅዱሳን ስለሚቀርቡ ለምን ከህጉ ስላልወጡ ከህጉ ስላላፈነገጡ በሆነ ነገር እንኳን ቢወርቁ በንስሐ ተመልሰው ከሱ ጋር ስለታረቁ እነሱን አማልዱን እንላለን አማልዱን የምንልቁ ሀጣናን አይደለም ለምሳሌ ቃየልን አማልደን የምንለው ወይስ አቤልን ነው ግልጽ እኮ ነ አብርሃምን ነው አማልደን የምንለው ወይስ አቢሜሌክን ነው ፈርዖንን ነው ወይስ አብርሃምን ነው ዳዊትን ነው አማልደን የምንለው ወይስ ጎላያድን ነው ግልጽ እኮ ነኝ። ሄሮድስ እንደው አማልደን የምንለው ወይስ እሱ ያስፈጃቸውን 144 ህፃናት ነው? ቅዱስ ጊዮርጊስ እንደው አማልደን የምንለው ወይስ ዱዲያኖስ ነው? እኛ እኮ አማልዱን የምንል ገር የተጻፈላቸው ተጻፈላችሁ፣ ቤተክርስቲያን የተነጸላቸው፣ ጽላት የተቀረጸላቸው፣ መጽደቃቸው የተረጋገጠ ገነት ውስጥ የገቡትን ነው እኮ ነው። ሃጣናን አማልዱን አንልም። ስለዚህ እነዚያ ቅዱሳን ደግሞ ለእግዚአብሔር ቅርብ ናቸው። እግዚአብሔር ደግሞ ቸር ነው። አይደለም፣ ቅዱሳኑን ወዳጆቹን ይቅርና ኃጢአተኞቹም እኮ ቢሆን ሲለምኑት እናንተን አልሰማም ይላል እንዴ? አይልም። ቸር ነው፣ ይሰማል። የተመለሱትን ሁሉ ይቅር ይላል አይልም? አንድ ኃጢአተኛ በተመለሰ ጊዜ በእግዚአብሔር መላእክት ዘንድ ምን ሆነን የተባለ ደስታ ሆነ። ስለዚህ ምልጃ ማለት አስተውቆት ነው። ጻድቃን ያማልዳሉ፣ ለማን ለሀጫን ይለምናሉ። በሌላ ነገር ልመና ማለት ነው ማርልን ብሎ መለመን ማለት ነው። እኛ በእነሱ አማላጅነት እናምናለን በእነሱ አማላጅነት አምነን ስንለምን እሱ ደግሞ ለእነሱ የገባላቸው ቃል ኪዳን አለ በገባላቸው ቃል ኪዳን መሰረት ይቅር ይለናል ይሄ ማለት ስንት ነገር አለ ማለት ሶስት ነገር አለ በዚህ መካከል የሚለመን አለ የሚለምን አለ የሚለመንለት አለ የሚለመነው አምላክ ምሕረቱን ይሰጣል ገጸ ምሕረቱን ይመልሳል የሚለምኑት ቅዱሳን የሰውን ኃጢአት አይተው በምልጃቸው ማር ይላሉ የነሱም ልመና ተሰማ። ከዚያ በኋላ ኃጢያት የሰሩ ሰዎች ደግሞ ኃጢያታቸው ተሰረየላቸው። ይህ የእግዚአብሔርን አምላክነት የሚቀማ አይደለም። ለቅዱሳን የሰጠውን ቃል ኪዳን አጸና፣ የእግዚአብሔር ቸርነቱ የበለጠ ተገለጸ። ሀጣንም ሲምር ወይም ኃጢያተኞችን ይቅር ሲል ለቅዱሳን ወዳጆቹ የገባውን ቃል ኪዳን አጽንቶ የነሱ ልመና ደግሞ ተቀብሎ ይቅር ሲል ቸርነቱ የበለጠ ይደነቃል እንጂ አምላክነቱ አልተቀማም። ቅዱሳንም የእሱን አምላክነት አልቀሙም። የነሱም ደግሞ ቅድስናቸው ተረጋገጠ። ሀጣንን ይቅር ከማለት የበለጠ ቸርነቱስ እንዴት ይገለጣል? ሲጀመር ወደዚህ ዓለም የመጣ ለጻድቃን ነው እንዴ አላለም። እሱ ራሱ በወንጌል ሲያስተምር በማቴዎስ ወንጌል ምዕራፍ ዘጠኝ ላይ ይህ መጽሐፉ እፀው ጻድቃን አለ ሀጣን ለንሳ አላለም። እኔ ጻድቃንን ልጠራ አልመጣሁም ሀጣንን ለንሳ ልጠራ መጣሁ እንጂ ብሏል። ስለዚህ መጽሐፍ አጠቃላይ ምልጃ የምንለውን ስንወስደው አስተብቆት ነው ልመና ነው። የሚለመም ለተሳሳቱ ለወደቁ ነው የሚለምኑ የዚህን የውድቀት ዓለም አልፈው ቅድስና የተሰጣቸው ገነት የገቡት። ከገነት ጋር ደግሞ ከገቡ መውጣት የለም። አለ እንዴ? ከገነት ገብቶ የወጡ ሁለት ብቻ ናቸው። ከዛ ውጭ ሌላ ይወጣል? አዳምና ሄዋን ናቸው አይደል? ከዛ ውጭ ግን ገነት የሚገቡባት በአካል ነፍስ ነው። በአካለ ነፍስ ከገነት ውስጥ ገብቶ ይወጣል ይተባረራል? የለም። ስለዚህ ይሄ ነው ማጠቃለያ ስመሰል። ቅዱስ ያዕቆብ በምዕራፍ አምስት ላይ የተናገረው ቃል አለ ኃጢአታችሁን እርስ በእርሳችሁ ተነጋገሩ ብሏል። ለምሳሌ ቅዱስ ያዕቆብ ከእናንተ የታመመ ሰው ቢኖር የቤተክርስቲያን ቀሳውስት ይጥራና ይጸልዩለት ራሱ እግዚአብሔር ስለማያድ ነው ይጸልዩለት ያለ፣ ደረጃ አለው፣ ሁሉም ድርሻ አለው። እግዚአብሔር ከሁሉ በላይ ነው። ለምሳሌ የገበሬ ድርሻ በሬ ጠምዶ ማረስ ነው። ዝናብ ማዝናብ የማን ድርሻ ነው? እግዚአብሔር ድርሻ ነው። ዘሩን መዝራት የገበሬው ድርሻ ነው። አንዷን ቅንጣት 30፣ 60፣ መቶ ቅንጣት ማድረግ የማን ድርሻ ነው? የእግዚአብሔር ድርሻ ነው እንጂ ቀጥታ እግዚአብሔርን ስለማናውቀው አይደለም። ለምሳሌ መላእክት እኮ መሬት ላይ ያሉትን መቼም ለምኑልን አይሉም አይደል። እኛ ግን ድጋፍ ያስፈልገናል፣ ምርኩዝ ያስፈልገናል። ጻድቃንን፣ ቅዱሳንን፣ መላእክትን አማልዱን ስንል ከነሱ በላይ ያለውን ፈጣሪን እረስተን አይደለም እነሱንም አማሉን የምንል ከሁሉ በላይ የእሱን ቸርነት አምነን ነው። ምክንያቱም እሱ ቸር ካልሆነ እነሱን ሊሰማቸው ይችላል፣ ሊማለል ይችላል፣ ይቅርል ይችላል አይልም አይልም። እኛ ግን ምን ያስፈልገናል? ድጋፍ ያስፈልገናል። ምን አይነት በጣም የወደቅ የተጎሳቆን ኃጢአተኞች ነን። በምንም አይነት መለኪያ እኮ አማሉን ስንል የእሱን ስም ትተን፣ የእሱን ማህሪነት ትተን፣ የእሱን አምላክነት ትተን አይደለም ከሁሉ በላይ የእሱን አምላክነት አምነን የእሱን ራይ አምነን በአምላክነቱ በራይው በቸርነቱ ቅርብ የሆኑ ወዳጆቹን ይቅር እንደሚሰማቸው እነሱን ሰምቶ ንስሐ ገብተው አማልዱን ያሉትን ሀጣንን ደግሞ ይቅር እንደሚላቸው ስለምናምኑ ስለ አብርሃም ብሎ አቢሜሌክን እንዴት እንደማረው ይታወቃል አይደል? ስለ ዳዊት ብዬ ያችን ከተማ አላጠፋት ብሏል። አላለም እንዴ ብሏል። ቅዱሳን ከተገኙ በቅዱሳን ልመና ከመዓት ወደ ምሕረት፣ ከቁጣ ወደ ትዕግስት እንደሚመለስ የታወቀ እንጂ ቅዱሳንን ጠርተን አማሉን አልን ማለት እሱን ትተነው አይደለም። በማለይ ቁመሽ ይላል ሀገራችን ሰው እኮ በማለይ ቁመሽ እግዚአብሔርን ታሚያለሽ ይላል። እና ቅዱሳን ደግሞ ከኛ ይቀርባሉ። በቀረቡት መጠየቅ ደግሞ አቅምን ማወቅ ታምር ነው። በቃ ይህን መያዝ ያለብን። ምን ታምር? ታምር ማለት ሊሆን የማይችለውን ነገር ማድረግ ምን ይባላል? ታምር ይባላል። ለምሳሌ እንደሚታወቀው ውሃ በተፈጥሮ ቁልቁል ነው የሚሄድ አይደል? ቁልቁል ነው የሚሄደው። በታምር ግን ወደ ላይ ሄዷል። ቀይ ባህርን የሚያክል ባህር ሙሴ በበትር ክፍሎታል። አልከፈለው ምንድነው? ታምር አይደለም። ከሰማይ አርባ ዘመን መና ወርዷል። ታምር አይደለም። ከአለት ላይ ዋፈልቋል። ታምር አይደለም። የአሮን በትር ቤተ መቅደስ በገባች በአስራ ሁለተኛው ሰዓት ሳይተክሏት በቅላ ውሃ ሳይጠጧት ለምለማ አበባ አፍርታ ተገኝታለች። ታምር አይደለም። እያሱ ፀሐይን ገባውን በሚባል ሰማይ አቁሟል? ታምር አይደለም። እስኪያስ የሚባለው ንጉስ ሰዓቱን ቀይሮታል። ማለት አስራ አንዱን ወደ ዘጠኝ ሰዓት መልሶታል። ሊመለስ ይችላል። አስራ አንዱ ሰዓት ዘጠኝ ሰዓት ሊሆን ይችላል። እንደገና ተመልሶ ዘጠኝ ሰዓት ስድስት ሰዓት አድርጎታል። ታምር አይደለም። ስለዚህ እንዲህ ያለ ነገር ምን ይባላል? ታምር ይባላል። ልዩ ታምር፣ ልዩ ታምር። ምክንያቱም ሰው ሲወል ከገባ በኋላ እንዴት ይወጥ ከተባለ ከሁሉ የበለጠ እዚህ ላይ መገለጥ ያለበት የእግዚአብሔር ቸርነት ነው። ከቸርነቱ ብዛት የተነሳ ሲኦል ውስጥ እንኳን የገቡትን በቅዱሳን አማላጅነት በተአምር እንዲወጡ አድርጓቸዋል። ስለዚህ የድዚ ላይ በደንብ መያዝ ያለብን አዋጅ ያለ ታምራል ሲኦል ከገቡ በኋላ የወጡት በምንድን ነው? በተአምር ነው። ይህ ደግሞ ምን ይባላል? ልዩ ተአምር ይባላል። ለምሳሌ ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 14 ላይ እንደተመዘገበው እንደምታውቁት ሴቶችና ህፃናት ሳይቆጠሩ የሰዎቹ ብዛት አምስት ሺህ ነው ተብሏል አይደል ቢቆጠሩ ደግሞ እኮ አስራ አምስት ሺህ ሊሆን ይችላል የቀረበው እንጀራ ስንት ነው አምስት እንጀራ አሳው ስንት ነው ሁለት አሳ አምስት እንጀራ አስራ ሁለት ቅርጫት እንጀራ ሊሆን አይችልም አይደል በምንም መለኪያ አምስት እንጀራ አስራ ሁለት ቅርጫት እንጀራ አይሆንም ሁለት አሳ ያን ያክል አይሆንም ነገር ግን ሴቶችና ህጻናት ሳይቆጠሩ አምስት ሺህ ሰው በለው ስንት ቅርጫት ተረፈ ነው የሚለው አስራ ሁለት ቅርጫት እንጀራ ይሄ ምንድን ነው ታምር ነው ሂሳብ ነው ሂሳብ ነው በምን መለኪያ አምስት ለአምስት ተካፈሉት፣ እንዴት ነው የሚመጡ? ዜሮ ነጥብ ምናምን ነው አይደል? ስለዚህ እንዲህ አይነት ታምር ነው። ውሃው ተለውጦ የወይን ጠጅ ሲሆን የሆነ ነገር ተጨምሮበታል፣ ኬሚካል ተጨምሮበታል? በቃ በቃ ነው፣ ብቻ ነው ውሃው ለውጦ የወይን ጠጅ ያደረገው። ይሄ ምንድነው? ታምር ነው። ታምር የሞተ ሰው ተነስተዋል። ታምር አይደለም እንዴ? አላዘር አልተነሳም? ወለተ ኢያኢሮስ አልተነሳችም? ወልደ መበለት አልተነሳም? በተሰቀለበት ቀን ከእግረ መስቀሉ ከአምስት መቶ ብቅ ከስድስት መቶ ዝቅ የሚለው ሙት አለ አልተነሳም። እስኪ እውነት እንነጋገር ከተባለ እንዴት ሰው አሁን ከፈረሰ ከበሰበሰ በኋላ እንዴት ሊነሳ ይችላል? እ እንደው በእኛ ዘመን እንግዲህ አዲስ አበባ መካነ መቀብር የሆኑ አብያተ ክርስቲያናት አሉ። ቀጨኔ መድኃኔዓለም አለ፣ የካ ሚካኤል አለ፣ ሰዐት ላይ ተመረት አለች፣ ሌሎችም አሉ። ከተቀበረ በኋላ ተነሳ የታችሁ ታውቃላችሁ። ቢነሳ ግን ምንድን ነው የሚሆነው? ታምር ነው አይደል ስለዚህ ሲኦል ውስጥ ገብተው የወጡት በምንድን ነው በታምር ነው በዚያ ታምር ግን ምን አለ የቅዱሳን አማላጅነት አለ ሲኦል ከገባ በኋላ ጭራሽ አይወጣም ብለው የሚከራከሩ ካሉ የሞተ ሰው እንዴት ተነሳ ተነስቷለ ይኸው መጽሐፍ ቅዱስ ላይ ተነስቷል አላዛር እኮ ሙቶ ተቀብሮ አራት ቀን ሆነታል አልሆነ ከአራት ቀን በኋላ እንዴት ሰው ተገንዞ ተቀብሮ እንዴት ሊነሳ ይችላል እሺ ዮናስ ሶስት መዓልት ሶስት ሌሊት በከርሰ መቃብር ይቅርታ በከርሰ አንበሪ ውስጥ እንኳን ሦስት ማል ሦስት ሌሊት እንኳን ሰባ ሁለት ሰዓት ይቅርና ሦስት ደቂቃ መቆየት ይችላል አሳውጡት አሳነሩ ሊቆይ ይችላል ሰለስቱ ደቂቃ ወደ ሳር ጉዳ ተጣሉ እሳቱ ወደ ላይ አርባ ዘጠኝ ክንድ ይነዳል እነሱ ደግሞ ከታች ሆነው ይዘምራሉ ከውጭ ያሉት ሰዎች አቃጠላቸው ውስጥ ያሉትን አላቃጠላቸውም ይሄ ምንድነው ታምር አይደለም ስለዚህ ለጠየቀው ጥያቄ ምንድነው በታምር ወጥተዋል በማን በቅዱሳን አማላጅነት በልዩ ሁኔታ ደግሞ ምን ይባላል ታምር ነው ታምር ደግሞ ለክርክር አይቀርም በደምብ ይህን ሀሳብ እንድንረዳ ፈልጋለሁ። ታምር ለክርክር አይቀርብም ስል ምን ማለቴ ነው? እኛ ጠቅሰን አንከራከር ማለቴ አይደለም። ለምን ፀሐይ ቆመች ብሎ መከራከር ይቻላል። ለምን አምስት እንጀራ ቀርቦ አስራ ሁለት ቅርጫት እንጀራ ተርፎ ተነሳ ማለት ይቻላል። ለምን ሆተል ውጦ የጠጅ ሆነ ማለት ይቻላል። ይቻላል እንዴ አይቻልም። ታምር ነው። ታምርን ደግሞ ታምር ብሎ መቀበል ነው በቃ በጣም ጥሩ። ክርስቶስ ብቻ አምላክ እሱ ብቻ ነው። የባህሪ አምላክ እሱ ብቻ ነው። ዓለሙን በመስቀል ላይ ተሰቅሎ ያዳነው እሱ ብቻ ነው። ዓለምን ያዳነ ማለት ነው። ዓለሙን አጠቃላይ እኮ ነው፣ ያለምንም አድልዎ በመልዕልተ መስቀል ላይ ተሰቅሎ ዓለሙን ያዳነ የዓለም መድኃኒት። አዎ ኢየሱስ ክርስቶስ ብቻ ነው የዓለም መድኃኒት። ሙቶ ዓለምን ያዳነ ኢየሱስ ክርስቶስ ብቻ ነው። አያጠራጥርም። እኛም እኮ ሌላ ሌሎች ደግሞ በየተሰጣቸው ድርሻ ደረጃ አላቸው። ለምሳሌ አሁን እሱ ብርሃን ነው አይደል? ሐዋርያትን ደግሞ ምን ውላቸዋል? ብርሃን አላላቸውም? ብሏቸዋል እኮ በማቴዎስ ወንጌል ምዕራፍ አምስት ቁጥር 13 ላይ እናንተ የዓለም ብርሃን ናቸው፣ አላላቸውም? ብሏቸዋል። ምንም የሚያሻማ ጉዳይ አይደለም። ከሁሉ በላይ ብርሃን እሱ ነው። ሐዋርያትን ደግሞ ምን ውላቸዋል? ብርሃን ብሏቸዋል። የባህሪ አምላክ እሱ ነው። የዓለም መድኃኒት እሱ ነው። ሌሎች ደግሞ በትምህርታቸው መድኃኒት ይሆናሉ። በጸሎታቸው መድኃኒት ይሆናሉ። በምልጃቸው መድኃኒት ይሆናሉ። በተሰጣቸው ቃል ኪዳን መድኃኒት ይሆናሉ። እንደ ሐዋርያት ኮ የሞተ ሰው እኳ አስነስተዋል። አላስነሱም እንዴ? ቅዱስ ጴጥሮስ ጣቤታ የምትባለውን አላስነሳትም? በቃሉ ሰው አልገደለም? ሐናንያን እንትን ሰጲራን አለና ሐናንያን በቃሉ ብቻ አልገደላቸውም? በሐዋርያት ሥራ ምራፍ አራምስት ላይ እንደተመዘገበው ጥይት ተኩሷል አይደል? ጦር ወርውሯል? በቃላቸው ገድለዋል። በቃላቸው ማድነዋል አድነው ስለዚህ አሁን ፕሮቴስታንቶች ኢየሱስ ክርስቶስ ብቻ ሲሉ፣ አዎ ዓለምን ያዳነ እሱ ብቻ ነው። ምንም አያጠራጥም። የዓለም መድኃኒት እሱ ብቻ ነው። የዓለም ፈጣሪ እሱ ብቻ ነው። ሌሎች ደግሞ የጸጋ አምላክነትን ተቀብለዋል። የጸጋ ቅድስናን ተቀብለዋል። በተሰጣቸው የጸጋ አምላክነት ደግሞ እንደ የተናገረው ነው ዮሐንስ ወንጌል ምዕራፍ 14 ላይ አልተቀመጠም እ በእኔ ያመነ እኔ የማደርገውን ያደርጋል፣ ከዚህም የሚበልጥ ያደርጋል አላለም? ከዚህም የሚበልጥ ሲል እኮ እውነት ለመናገር ሌሎቹ እኮ ተሰቅለው ዓለምን ያድናሉ ማለት እኮ አይደለም። በተአምር ደረጃ ግን፣ በተአምር ደረጃ ኢየሱስ ክርስቶስ የአራት ቀን ሬሳ አልዓዛርን አስነሳ። ቅዱስ ጊዮርጊስ ደግሞ ከሞተ ሰባት አመት የሆነውን አስነሳ። ከሞተ ብዙ ዘመን የሆነ የሆነውን ያስነሳው ሁለት መቶ ሰባ ዓመት እኮ ሙተው ቆይቶ የተነሳው አሉ። ይሄን ነው እንጂ። አሁን እኛ ይሄን ብለን ስናስተምር እንደው የማናውቅ አድርጎ አይዩን። በጭራሽ በጭራሽ። በነገራችን ላይ በቤተ ክርስቲያን ያለክ ለይቶ ጠንቅቆ የሚያውቅ የለም። ድንግል ማርያም ለምሳሌ ቅዱስ ያሬድ ኦ መድኃኒታ ሁሉ ዓለም ብሏታል። እውነት ኢየሱስ ክርስቶስን አምላክነት አያውቅም ማለት ነው? ከቅዱስ ያሬድ የበለጠ ሰው ኢትዮጵያ ውስጥ ተፈጥሯል አለ እንደው? በጭራሽ ሊኖርስ ይችላል የለም እና ለይቶ ግን ያውቃል። ኢየሱስ ክርስቶስን መድኃኒት ሲል ያውቃል። ድንግል ማርያምን መድኃኒት ሲላት ያውቃል። ሌሎችንም ደግሞ በየደረጃቸው እንዲሁ ስም ሲሰጣቸው ያውቃል። እና መጽሐፍ ደግሞ የደረሰበትን ያጸናል፣ የደረሰበትን ያጸናል። ከአንድ ቦታ ላይ እያጠነጠነ ይመጣል። ለምሳሌ አሁን ስለ መንፈስ ቅዱስ አንድ መጽሐፍ ሲጻፍ በመንፈስ ቅዱስ ዙሪያ ያጠነጥናል። መንፈስ ቅዱስ ብቻ ቢል ኢየሱስ ክርስቶስን ጭራሽ የለም ልንለው ነው ኢየሱስ ክርስቶስ ብቻ ሲል መንፈስ ቅዱስ በሰው ድህነት ውስጥ ተሳትፎ የለውም ማለት ነው። ሲጀመር እንደሚታወቀው ድህነት የሶስትም ነው። ድህነት አለም ማለት ነው። ማዳን የሶስትም ነው። ይቅርታ፣ ማዳን የሶስትም ነው። ቤዛነት ግን ኢየሱስ ክርስቶስ ነው። ግልጽ ነው አይደል? ምክንያቱም ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ስጋውን ቆርሶ ደሙን አፍሶ ሰጥቶናል። አብ ሰው አልሆነም፣ አልተሰቀለም። መንፈስ ቅዱስ ሰው አልሆነም፣ አልተሰቀለም። ኢየሱስ ክርስቶስ ግን ሰው ስለሆነ ስጋን ስለተዋደ ተሰቅሏል። ተሰቅሎ ሲሞት ቤዛ ተብሏል። ስለዚህ አዳኝነት የሶስቱም ነው። ቤዛነት ኢየሱስ ክርስቶስ ነው እና ኢየሱስ ክርስቶስ ብቻ ስንል አብ አያስፈልግም ልንል ነው። ሌላውን እንተውን መንፈስ ቅዱስ አያስፈልግም ማለታችን ነው እንዴ? አይደለም። መጽሐፍ ምን ይላል? የደረሰበትን ያጸናል። ቅዱሳንም በደረጃቸው በተሰጣቸው ቃል ኪዳን ያድናሉ፣ አድነዋልም፣ ገርለዋልም። ማንን? ለምነው እሱን ለምነው በጸሎት ጠይቀው። ለማዳንም ለመግደልም ያለሱ ፈቃድ የሚሆን ነገር ስለሌለ እሱ ግን የማንንም ፈቃድ አይጠይቅ ወሰባት ለእግዚአብሔር ይቆየ